ቤተክርስቲያን የምትቀበላቸው እስከ 431 ዓመተ ምህረት የነበሩትን ጉባኤያት ሶስቱን ጉባኤያት ብቻ ትቀበላለች። እነዚህ ጉባኤያት ማን ማን ናቸው? በእነዚህ ጉባኤያት ምን ምን ተደረገ? ምን ያክል ሊቃውንትስ ተገኝተው በእነዚህ ጉባኤያት ላይ ተሳተፉ? የሚለውን ነገር የምንመለከት ይሆናል ማለት ነው። እነ አሪዎስ እነ ንስጥሮስ እነ መቅዶኒዎስ የተባሉ ከሃዲያን ተጠራጣሪዎች አማናዊና ትክክለኛ የሆነውን ሃይማኖት የማይመሰክሩ መናፍቃን እንደነበሩ ሶስቱ አበይት የቤተክርስቲያን ዓለም አቀፍ ጉባኤያት የሚባሉ እነዚህ ሶስት ጉባኤያት ናቸው ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች፣ እመቤታችን የቅድስት ድንግል ማርያም ወዳጆች፣ የቅዱሳን ባለሟሎች በሕያሉ አምላካችን በልዑል እግዚአብሔር ሰላም እንደምንሰናበታችሁ እንደምንከረማችሁ አሜን። የእግዚአብሔር አምላካችን ስሙ ዛሬም ዘወትርም እስከ ዘላለሙ ድረስ የተባረከ የተመሰገነ የሆንልን እናቱ እናታችን እማምላክ ወላዲት አምላክ የእሷም ስሟ ልጇ በፈጠረው ፍጥረት አንደበት ሁሉ ለዘላለሙ የተባረከ የተመሰገነ ይሆንልን። እግዚአብሔር አምላካችን ያከበራቸው ቅዱሳን ሁሉ አምላካችን እንደየሰጣቸው የጸጋ ስጦታ መጠን ስማቸው ለዘላለሙ የተባረከ የተመሰገነ ይሆንልን። ዛሬ የምንነጋገረው ቤተክርስቲያናችን የምትቀበላቸው አለም አቀፍ ሦስት ጉባኤያት አሉ። እነዚህ ጉባኤያት ማን ማን ናቸው በሚል ዙሪያ እንነጋገራለን ማለት ነው። እንግዲህ በቤተክርስቲያን ታሪክ ውስጥ ከ ስምንት እና ከዘጠኝ ላነሱ ጉባኤያት እንደተደረጉ ታሪክ ይናገራል። ነገር ግን እኛ ቤተ ክርስቲያን የምትቀበላቸው እስከ 431 ዓመተ ምህረት የነበሩትን ጉባኤያት ሶስቱን ጉባኤያት ብቻ ትቀበላለች። እነዚህ ጉባኤያት ማን ማን ናቸው? በእነዚህ ጉባኤያት ምን ምን ተደረገ? ምን ያክል ሊቃውንትስ ተገኝተው በነዚህ ጉባኤያት ላይ ተሳተፉ? የሚለውን ነገር የምንመለከት ይሆናል ማለት ነው። እንግዲህ ቅዱስ ቤተክርስቲያናችን የምትቀበላቸው ሦስት ጉባኤያት አሉ። እነዚህ ጉባኤያት የተዘጋጁበት አብይ ምክንያት እንግዲህ በዘመኑ አባቶቻችን ቅዱሳን ሊቃውንት በነበሩበት ዘመን ብዙ መናፍቃን ብዙ ካህደያን ይነሱ ነበረ። ይህም ዛሬ ላይ መናፍቃን የምናያቸው ዛሬ ላይ ብቻ እንዳልሆነ ያን ጊዜም ቀደም ሲልም ሊቃውንተ ቤተክርስቲያን በነበሩበት ዘመንም እነ አርዮስ እነ ንስጥሮስ እነ መቅዶኒዎስ የተባሉ ካህደያን ተጠራጣሪዎች አማናዊና ትክክለኛ የሆነውን ሃይማኖት የማይመሰክሩ መናፍቃን እንደነበሩ በዚህም መገንዘብ እንችላለን ማለት ነው። እና በ325 ዓመተ ምህረት ኒቂያ በተባለች ከተማ ውስጥ ጉባኤ ተደርጓል። ይህም ጉባኤ የኒቂያ ጉባኤ ተብሎ ይጠራል። በዚህ ጉባኤ ላይ 318 ሊቃውንት አባቶቻችን የተገኙበት ጉባኤ ነው። 318 ሊቃውንት አባቶቻችን ተገኝተዋል። የዚህ ጉባኤ መሪ የነበረው የጉባኤው የበላይ መሪ የነበረው ቅዱስ ለስክንድሮስ የተባለ አባታችን ነበረ። ከሱ ጋር የእርሱ ጸሐፊ የነበረ ዲያቆን ቅዱስ አትናቲዩስ ሐዋርያዊ አብሮት እንደተገኘ ታሪክ ያስረዳልና ይህ አባት እንግዲህ አሪዮስን ተከራክሮ አፉን አሲዞ አሳፍሮ ከዚያ ጉባኤ እንዲለይ እንዳደረጉት ታሪክ ይነግረናልና በ325 ዓ ም የመጀመሪያው ጉባኤ ጉባኤ ኒቅያ የተሰኘው ጉባኤ በኒቂያ ከተማ ተደርጓል ማለት ነው። የዚህ ጉባኤ አብይ መነሻ ለአሪዎስም ዋና የመነሻ የመሳሳቻ መንገድ የሆነው በዚህ በመጽሐፈ ምሳሌ ምዕራፍ ስምንት ከቁጥር ሀያ ሁለት ላይ ጠዩ ሰለሞን የተናገረውን አንድ ኃይለ ቃል እሱን መነሻ አድርጎ ነው። ምን ይላል ቃሉ? እግዚአብሔር ዓለማትን ሳይፈጥር አስቀድሞ ፈጠረኝ ይላል። ይህንን ቃል አሪዎስ በዚህ ቃል መሰረትነት ተነስቶ እግዚአብሔር ወልድ ፍጡር ነው፣ ዓለማት ሳይፈጠሩ አስቀድሞ ፈጠረኝ ስለሚል እግዚአብሔር አብ እግዚአብሔር ወልድን ከፈጠረ በኋላ በሱ ቃል ዓለማትን ፈጠረ ብሎ እግዚአብሔር ወልድ ኢየሱስ ክርስቶስን ሎቱ ስብሐት ምስጋና ይግባውና ፍጡር ብሎ በመናገሩ ከዛ ከክህደቱ ከዛ ከጥፋቱ እንዲመለስ ለስክንድሮስ በጣም ብዙ ጥረት አድርጓል። ብዙ መክሮታል። ብዙ ተግሳጽ ልኮለታል። ከዛ አልመለስ ሲል በ325 ዓመተ ምህረት በኒቅያ ከተማ 318ቱ ሊቃውንት አባቶቻችን ተሰብስበው አሪዮስን ከዛ ከቀጥተኛው መንገድ ለይተውታል ማለት ነው። ይህን የክደት ትምህርቱን እያስተማረ ትውልዱን እንዳይበጠብጥ አማናዊና ትክክለኛ የሆነን የቤተክርስቲያኒቷን አስተምህሮ እንዳይበርዝ አውግዘው ለይተውታል ማለት ነው። ከዚም በኋላ የሃይማኖት መሰረት እያልን እኛ ዛሬ የምንጸልየውን ጸሎት አርቅቀው ደንግገውልናል ማለት ነው። ዓለም ሳይፈጠር ከእርሱ ጋር በነበረ አንድ አብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን። ከብርሃን የተገኘ ብርሃን ከእውነተኛ አምላክ የተገኘ እውነተኛ አምላክ የተወለደ እንጂ የተፈጠረ ያይደለ በባህሪው ከአብ ጋር የሚተካከል ሁሉ በእርሱ የሆነ በሰማይም ካለው በምድርም ካለው ያለ እርሱ ምንም ምን የሆነ የለም። ስለኛ ስለ ሰው ልጆች እኛ ለማዳን ከሰማይ ወረደ። በመንፈስ ቅዱስ ግብር ከቅድስት ድንግል ማርያም ፍጹም ሰውን ሆነ። ደግሞም ስለኛ ተሰቀለ በጴንጤናዊው በጲላጦስ ዘመን እርሱ መከራን ተቀበለ፣ ሞተ፣ ተቀበረ። በሶስተኛውም ቀን ከሙታን ተለይቶ ተነሳ። በቅዱሳት መጻሕፍት እንደተጻፈው በክብር በምስጋና ወደ ሰማይ አረገ፣ በአባቱም ቀኝ ተቀመጠ። ዳግመኛም በሕያዋንና በሙታን ላይ ለመፍረድ በመንግስቱ ይመጣል ብለው እስከዚህ ድረስ ያለውን የእግዚአብሔር ወልድን አማናዊና ትክክለኛ አምላክነት ገልጸው 318ቱ ሊቃውንት አባቶቻችን ይህንን የሃይማኖት መሰረት አርቅቀውልናል ማለት ነው። ስለዚህ በ325 ዓ ም 318ቱ ሊቃውንት አባቶቻችን በኒቅያ ከተማ ተሰብስበው ይህንን የተሳሳተ ትምህርት አውግዘው አማናዊ የሆነ የቤተክርስቲያኗን ትምህርት አርቅቀዋል ማለት ነው። የዚህ ጉባኤ የበላይ ንጉስ የነበረው ቆስጠንጢኖስ ነው። በቆስጠንጢኖስ ዘመን የተደረገ ጉባኤ ነው። አሪዎስ ክደቱን የጀመረው ከ320 ዓመተ ምህረት ጀምሮ ነው። ለአምስት ዓመታት ያክል ከዚህ ከክደቱ እንዲመለስ፣ እንዲታቀብ፣ እንዲያስተካከል ለእስክንድሮስ ብዙ ጥረት አድርጓል። ነገር ግን ይህን አልቀበልም ሲል ቅዱስ አትናቴዎስ ሐዋርያዊ እሱ አማናዊ የሆነው የቤተክርስቲያን ትምህርት እየገለጸ በማስረዳት አሳፍሮት በኋላ አወዳደቆች የከፋ ሆኖ እንደጠፋ እናስታውሳለን። እና በ325 ዓመተ ምሕረት የመጀመሪያው ዓለም አቀፍ ጉባኤ ተደርጓል። ይህም ጉባኤ ቅድስት ቤተ ክርስቲያናችን የምትቀበለው ጉባኤ ነው ማለት ነው። ሌላው እና ሁለተኛው ጉባኤ ጉባኤ ቁስጥንጥንያ ወይም በቁስጥንጥንያ ከተማ የተደረገ ጉባኤ ነው። ይህ ጉባኤ በ381 ዓመተ ምሕረት የተደረገ ጉባኤ ነው። የዚህ ጉባኤ መሰብሰብ ዋናው ዓላማ መቅዶንዮስ የተባለ አንድ ከሃዲ መንፈስ ቅዱስ ህጹጽ አለበት ከአብና ከወልድ ጋራ ትክክል እኩል አይደለም ብሎ በመናገሩ ይህም ሰው እንዲመለስ ከዚህ ከክደቱ እንዲስተካከል ብዙ ምክርና ተግሳጽ ከተላክለት በኋላ ከዛ ትምህርቱ አልመለስም በማለቱ 150 ሊቃውንት አባቶቻችን በቁስጥንጥንያ ከተማ በ381 ዓ ም ተሰብስበው ሊለዩዋቸው ይችሏል። መቅዶኒዎስ፣ አውሊናሪዎስ የተባለ አውሳቢዎስ የተባሉ ካህዲያን በመንፈስ ቅዱስ ላይ ጥርጣሬ በማንሳታቸው መንፈስ ቅዱስ ከአብና ከወልድ ጋራ ትክክል አይደለም፣ እኩል አምልኮት ስግደት አይገባውም ብለው በመናገራቸው እነዚህን ካህዲዎች፣ እነዚህን መናፍቃን ለመለየት የተደረገ ጉባኤ ነው ማለት ነው። የዚህ ጉባኤ ሊቀመንበሮች ቅዱስ ጎርጎርዮስ ዘእንዚናዙ፣ ቅዱስ ጢሞቴዎስ ዛልቦ ጥሪት፣ እንዲሁም አባ መላጤዎስ የተባሉ ሶስት አባቶች እንደሆኑ በዋናነት ጎርጎርዮስ ዘእንዚናዙ ይህንን ጉባኤ ይመራው እንደነበረ የቤተ ክርስቲያናችን ታሪክ ያስረዳል ማለት ነው ስለዚህ ይህ መቅዶኒዎስ አቡሊናሪዎስ የተባሉ እነዚህ መናፍቃን ከትምህርታቸው አልመለስ በማለታቸው እነዚህን ሰዎች አንድ መቶ ሀምሳው ሊቃውንት ነቢየ እግዚአብሔር የቅዱስ ዳዊትን መዝሙር በመጥቀስ በመዝሙር 33 ከቁጥር 6 ላይ እንዲሁም በትንቢተ ኢሳያስ ምዕራፍ 6 ከቁጥር 3 ላይ የሐዋርያ ስራ ምዕራፍ 28 ከቁጥር 28 ላይ ያሉትን የመጽሐፍ ቅዱስ ቃላት በመጥቀስ በመጣቀስ ክህደታቸውን ለይተው ምንፍቅናቸውን ለይተው አውግዘው ለይተዋቸዋል ማለት ነው። ስለዚህ ሁለተኛው ቤተክርስቲያናችን የምትቀበለው ዓለም አቀፍ ጉባኤ ጉባኤ ቁስጥንጥንያ ይባላል። በ381 ዓ ም በ150 ሊቃውንት የተደረገ ጉባኤ ነው ማለት። ሌላውና ሶስተኛው ቤተክርስቲያናችን የምትቀበለው ዓለም አቀፍ ጉባኤ ጉባኤ ኤፌሶን ይባላል። ይህ ጉባኤ በ431 ዓመተ ምህረት በኤፌሶን ከተማ የተደረገ ጉባኤ ነው። የዚህ ጉባኤ ዋና አላማ ሊቃውንት አባቶቻችን ንስጥሮስ የተባለ አንድ መናፍቅ እመቤታችን ቅድስት ድንግል ማርያም ወላዲተ ሰብእ እንጂ ወላዲተ አምላክ አትባልም በማለቱ ለአትኪ ስባት ምስጋና ይግባት እና ሰውን እንጂ አምላክን አልወለደችም ብሎ በመናገሩ ከወለደች በኋላ መቶ አደረበት እንጂ እሷ አምላክን አልወለደችም ብሎ በመናገሩ እመቤታችን ቅድስት ድንግል ማርያም ወላዲተ አምላክ መሆኗን ሁለት መቶ ሊቃውንት በ ኤፌሶን ከተማ በ431 ዓ ም ተገኝተው የዚህ ጉባኤ ዋና ሊቀመንበርና መሪ የነበረው ቅዱስ ቄርሎስ አባታችን እሱ ተገኝቶ የንስጥሮስን ክህደት ገልጾ አብጠርጥሮ ክህደቱን ምንፍቅናውን ገልጾ እንዲለይ አድርገውታል ማለት ነው። እንግዲህ እግዚአብሔር ሲወለድ እመቤታችን ቅድስት ድንግል ማርያም ሰውን ወለደች ማዘር ኦፍ ጋድ ወይም ቴዎቶኮስ ተብላ አትጠራም ሰውን የወለደችው ብሎ በመናገሩ አባቶቻችን እመቤታችን ቅድስት ድንግል ማርያም ማዘር ኦፍ ጋድ ወይም ቴዎቶኮስ ወላዲታ አምላክ ናት ብለው ገልጸው አስረድተው አስተምረው የንስጥሮስን ምንፍቅና ገልጸው ለይተውታል ማለት ነው። በተለይ የዚህ ጉባኤ ዋና ፊት አውራሪ የነበረ አባታችን ቅዱስ ቄርሎስ ዘእስክንድርያ ነበር ማለት ነው። ይህ አባት የንስጥሮስን ክደት በጣም በሚገርም ሁኔታ ግልጽ ልጽ አድርጎ ለይቶ በዛ ጉባኤ እንዲለይ ወይም እንዲወገዝ አድርገውታል ማለት ነው። ዛሬም ድረስ ልክ የዚህ የንስጥሮስ ትምህርት ተከታይ የሆኑ በተለይ በዚህ በፕሮቴስታንቱ ዓለም የምንመለከታቸው አንዳንድ ወገኖቻችን እመቤታችን ድንግል ማርያም ወላዲተ አምላክ አትባልም እንደውም ምን ይላሉ? ማዘር ኦፍ ጋድ ላለማለት ማዘር ኦፍ ጀሲስ ክርስት ይላሉ። የኢየሱስ ክርስቶስ እናት ናት እንጂ የአምላክ እናት አይደለችም። ያ ማለት ኢየሱስ ክርስቶስ ከተወለደ በኋላ እግዚአብሔር መጥቶ አደረበት ብለው ሎቱ ስብሐት ምስጋና ይግባውና፣ በህድረት ነው እንጂ በተዋህዶ አይደለም። ከመቤታችን ከስጋዋ ስጋ ከነሷ ነፍስን የነሳው በተዋህዶ አይደለም። አምላክ ሰው የሆን አምላክ ሰው ሆኖ ሰውን አምላክ አላደረገውም። ነገር ግን ከተወለደ በኋላ እግዚአብሔር መጥቶ አደረበት ብለው ይናገራሉ ሎቱ ስብሐት ይሄ በጣም ስሁት የሆነና የተሳሳተ ሐሳቤ ነው እና እመቤታችን ቅድስት ድንግል ማርያም ወንጌላዊ ቅዱስ ዮሐንስ የተናገረውን በመጀመሪያ ቃል ነበረ ቃልም በእግዚአብሔር ዘንድ ነበረ ያም ቃል ራሱ እግዚአብሔር ነበረ ብሎ የተናገረለትን ያን ቃል ቃልም ስጋ ሆነ ተብሎ እንደተናገረ ያን ቃል እግዚአብሔር የሆነ ቃል ያን ዘላለማዊ መጀመሪያና መጨረሻ የሌለውን ቃል እግዚአብሔር ወልድ ኢየሱስ ክርስቶስን በማጸኗ እንዲያድር አድርገዋለች። እመቤታችን ቅድስት ድንግል ማርያም አምላክን የወለደች እመ አምላክ ወላዲተ አምላክ ብለን እንጠራታለን ማለት ነው። እመቤታችን ወላዲተ አምላክ ትባላለች ብለው ሁለት መቶ ሊቃውንት አባቶቻችን በ431 ዓመተ ምህረት ይህንን ጉባኤ ንስጥሮስ ነው ግዘው አጠቃለዋል ማለት ነው። ከዚህ በኋላ ብዙ ጉባኤ ተደርገዋል። በ451 ዓመተ ምህረት እንዲሁ የኬልቄዶን ጉባኤ እግዚአብሔር ሁለት ባህሪ ነው ብለው የተናገሩ ምስራቅ አብያተ ክርስቲያናት እና ካቶሊኮች የሚቀበሉት ጉባኤ ነው። ከዚያም በኋላ ብዙ ጉባኤያት ተደርገዋል። ከእነዚህ ጉባኤዎች መካከል ግን ቅድስት ቤተክርስቲያናችን የምትቀበላቸው ሶስቱ አበይት የቤተክርስቲያን ዓለም አቀፍ ጉባኤያት የሚባሉ እነዚህ ሶስት ጉባኤያት ናቸው ማለት ነው። ጉባኤ ኒቅያ በ325 ዓ ም በ318ቱ ሊቃውንት የተደረገ በዚህ ጉባኤ አሪዎስ የተወገዘበት ጉባኤ ጉባኤ ቁስጥንጥንያ በ381 ዓመተ ምህረት በ150 ሊቃውንት አባቶቻችን የተደረገ በዚህ ጉባኤ መቅዶኒዎስ እና አቡሊናሪዎስ አውሳቢዎስ የተባሉ መናፍቃን የተወገዙበት እንዲሁም ሌላውና ሶስተኛው ጉባኤ በ431 ዓመተ ምህረት የኤፌሶን ጉባኤ 200 ሊቃውንት አባቶቻችን የተገኙበት ንስጥሮስ የተባለ ሰው በዚህ ጉባኤ የተለየበት ጉባኤ ናቸው ማለት ነው። ሶስቱ አበይት የቤተክርስቲያናችን ጉባኤያት እነዚህ ናቸው ማለት ነው። የአስተማሪን ቸር ጊዜር ስሙ የተመሰገነ ይሆንልን። ሚዲያችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱን በጊዜር ስም እናሳስባለን። ቀጣይ በሌላ ቪዲዮን እስከምንገናኝ ቸር ቆዩ። ውስባት እግዚአብሔር